አመሰግንሃለሁ ሰይጣንን ሰይጣንን አለምን አለምን ትራዋን ትራዋን በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም እክዳለሁ እክዳለሁ አንተን ኢየሱስ ክርስቶስን አንተን ኢየሱስ ክርስቶስን በህይወቴ ውስጥ ሾሜሃለሁ በህይወቴ ውስጥ ሾሜሃለሁ። ከዚህ ቀን ጀምረህ ከዚህ ቀን ጀምረህ ልጅህ ስላደረከኝ ልጅ ስላረከኝ አመሰግንሃለሁ፣ አመሰግንሃለሁ እግዚአብሔር። ልጅ ኢየሱስ እንደሆንክ የእግዚአብሔር ልጅ ኢየሱስ እንደሆንክ በዓለም ለዓለም አውጅ አለሁ ለዓለም አውጅ አለሁ፣ እናገራለሁ፣ እናገራለሁ። ይኸው እጆቼን ዘርግቼ ተንበርክኬ ወደ አንተ መጥቻለሁ። ይኸው እጆቼን ዘርግቼ ተንበርክኬ ወደ አንተ መጥቻለሁ። በጌታ በኢየሱስ ስም አመሰግንሃለሁ። በጌታ በኢየሱስ ስም አመሰግንሃለሁ። ሽኔ ልጸል ዛው እንዳለ የዘላለም አምላክ እግዚአብሔር የናዝሪቱ ኢየሱስ ዛሬ ወንድሜን የወኒን ስለተቀበልከው በቤት ውስጥ ስለጠራኸው ስለምታኖረው፣ እግዚአብሔር ልጅ ኢየሱስ ዛሬ እልፍ አላፍት መላእክቶች በፊትህ እልል ስላሉ ስላሸበሸቡ እግዚአብሔር ሆይ በልጅ በኢየሱስ ስም አመሰግንሃለሁ። ጌታ ሆይ የእሱ የሆኑትን በአጠቃላይ ልጆቹን፣ ሚስቱን፣ የሱ የሆነውን ሁሉ በኢየሱስ ክርስቶስም እንድትጠብቅ ፕሮቴክት እንድታደርጋቸው በደም እንድትሸፍን እንድትሰውራቸው፣ እርግማን፣ የሰዎች አንደበት፣ የክፉ ሰዎች ቃላትን ሁሉ በክርስቶስ ኢየሱስም እንድትሰብር ከሱ ላይ እንድታነሳ ያ ደምህ ዕለት ዕለት ፕሮቴክት እንዲያደርጋቸው ያ ትኩስ ደምህ ዕለት ዕለት እንዲጠብቃቸው በጌታ በኢየሱስ ስም እኔ ጸልያለሁ። የትኛውም የጠላት የዳቢሎ ስትራቴጂ፣ የሟርት የድግምት መንፈስ ወደሱ የሚወረወር የጨለማ አሰራር፣ የሟርተኛ መናፍስቶች፣ የጥንቆላ መንፈስ፣ የደጋሚ መንፈስ በኢየሱስ ስም አሁን ከአንተ ላይ የተነሳ ይሁን። በኢየሱስ ስም ይነሳ። በክርስቶስ ኢየሱስ ስም ከአንተ ላይ ይነሳ። በኢየሱስ ስም ልጆች በደም ይሸፈኑ። ያንተ የሆነ ነገር በክርስቶስ ደም ይሸፈን። ቤትህ ላይ የደም ምልክትን አደርጋለሁ። በኢየሱስ ክርስቶስም በክርስቶስ ደም ከበር ሆናቸዋል። የትኛውም ቀስት አያገኝህም። የትኛውም ሟርት አያገኝህም። በስምህ የሚሟርቱ በስምህ የሚደግሙ ፎቶህን ይዘው የሚሟርቱ የሚደገም ድግምት ሁሉ አንተ ላይ ላይሰራ በክርስቶስ ኢየሱስ ደም ዛሬ ድግምታቸውን፣ ሟርታቸውን የናዝሪቱ ኢየሱስ አፍርሶታል። በኢየሱስ ስም የፈረሰ ይሁን። የተቆጣ መንፈስ ወደ ኢየሱስ መጥቷል፣ ከክርስቶስ ጋር ተቀላቅሏል። ይሄን ጌታን ተቀብሏል ብሎ የተቆጣ መንፈስ ቢኖር ቆይ ብሎ የሚዝት ሚዝት መንፈስ ቢኖር እቀድሞዋለሁ በኢየሱስ ደም ሥራው የፈረሰ ይሁን። የሚጠነቁል የጥንቆላ መንፈስ ቢሆን የፈረሰ ይሁን። የድግምት ኃይል ቢሆን የፈረሰ ይሁን። በኢየሱስ ደም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ ወንድሜን በክርስቶስ ደም ስለሸፈንከው አመሰግንሃለሁ። በቤት ውስጥ አስተምረው፣ የቃልህን ብርሃን ግለጥለት። መንፈስ ቅዱስ በሁሉ ክብር ላንተ ይሁን። እልልታና ዝማሬ ዛሬ በአንተ ዘንድ ስለተሰማ እናመሰግንሃለን።

ሉያ ኢየሱስ ይባረግ። ኢየሱስ ይባረግ። አሌሉያ እኔ ይባረክ ሃሌሉያ። ኢየሱስ አገኘው ዮኒ። ኢየሱስ ይባረክ ሆሊ ስፒሪት

ረፍት ትሆንልኛለህ፣ ይላል እግዚአብሔር። ለብዙዎች ለብዙዎች ረፍት አረጋለሁ ይላል። ለብዙዎች ረፍት ትሆንልኛለህ የሚል ጌታ። ልጄ ወደኋላ እንዳታይ፣ ወደኋላ ኋላ ካየህ ይልሃል እግዚአብሔር ከባድ ነው ይልሃል መንፈስ ቅዱስ። ሞታለው ይልሃል እግዚአብሔር ወደኋላ ከተመለከት ካለ ከአሁን በኋላ የስ ሆሊ ስፒሪት ሞፈሪዞ ወደ ኋላ አይታይም አለ። ልጅ ያለ ፈልግሃለሁ ታስፈልገኛል አለኝ ጌታ ታገለግለኛለህ ይላል የሰራዊት ጌታ እግዚአብሔር ልጅ ያለ መንፈስ ቅዱስ ወደኋላ እንዳታይብኝ ይልሃል ደጋግሞ እንዳታይብኝ ልጅ ይላል እግዚአብሔር ምንም አይቀርብህም አለ እግዚአብሔር ምንም ምንም የታውቀው ነገር የለም ወደ ኋላ ለኝ እኔ አኖረሃለሁ እኔ አከብረሃለሁ እኔ አግዝሃለሁ እኔ እጅን እረዳሃለሁ አሳድግሃለሁ የአንተን እና የልጆችህን እኔ ኃላፊነት ወስዳለሁ፣ አለ እግዚአብሔር። ጌታ ኢየሱስ እንደሱ ነው የሚናገር። ወንድሜ እፈልግሃለሁ። ከዚህ በኋላ አንተ ልጅ ያለ እግዚአብሔር እኔን ነው የምታሳድደው አለ። የጠፉትን ታሳድድልኛለ፣ ምዕረትም ታደርጋለ። በይዋለኝ መንፈስ ቅዱስ። ልጅ ያለ የሰራዊት ጌታ እግዚአብሔር ራራሁልሃል። ጠላት ሊገል ነበር በቤት ውስጥ ድንኳን ሊያስተክልብህ ነበር። ሞት ነበር በአንተ ቤት የታሰበው፣ በአንተ ልጆች ላይ የታሰበው እንደሱ ነበር። እግዚአብሔር ግን እንደዚህ አለኝ፣ አዋጁን የገለበጥኩት እኔ ነኝ አለኝ መንፈስ ቅዱስ እንድታዝን ሐዘን ሐዘን ሊያስለብስህ የወጣ መንፈስ ነበር። እግዚአብሔር አዋጁን የገለበጥኩት እኔ ነኝ ይልሃል እግዚአብሔር። አሁንም ልጄ ከኔ ጋር ተጣበቅ፣ ከኔ ጋር ተስማማ እኔ ተአምራቴን በአንተ ህይወት ውስጥ አደርጋለሁ አለኝ ጌታ። ኃላፊነቱንም ወስዳለ ይላል እግዚአብሔር። ሃሌሉያ! እግዚአብሔር በእውነት ለወንድሜ ለዮኒዬ ስለራራህለት፣ አንተ መቼም አሳዳጆችን ነው የምትፈልገው ከጻድቅ ጋር አይደለም ጉዳይ፣ ከአጢአተኛ ጋር ነው ጉዳይ። እግዚአብሔር ከአሳደጆች ጋር ነው፣ እኔ የመጣሁት ለበሽተኞች ነው ያልከው። እግዚአብሔር የመጣው ለዮኒ ነው፣ ለመጣው ለእኔ ነው፣ ለመጣው ለቢንዬ ነው። ጌታ ሌላ ምንም ፐርፐዝ የለም። አጢአተኛውን ልታድን የመጣው ኢየሱስ ዛሬ ስለራራ፣ ዛሬ በብዙ በመቶ ሺዎች በተቆጠረ ህዝብ ፊት እሱ ማን ነው ጌታ ሆይ። ለፓፑ እኮ መቶ ሺዎች አልወጡም በአደባባይ ለአንተ እኮ በመቶ ሺዎች ዛሬ፣ አንተን ኢየሱስ ስሙ ይባረግ። ምን አይነት ክብር እንደሚሰማህ አላውቅም። ከዚህ ቀን ጀምረህ አንተ ክብር ያለ ሰው ነህ። ጌታ ምስክሬ ከበርክ፣ በኢየሱስ ከበርክ፣ በንጉሱ ከበርክ። ሃሌሉያ ስም ተጻፈ። ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከነ ማርያም ስብህ ተጻፈ፣ አብሮ ስብህት ተጻፈ። እኛን ያገኘ ኢየሱስ አንተን አገኘ። ቢንዬን ያገኘ ኢየሱስ አንተን አገኘ። አገኘክ ኢየሱስ፣ አትመለስም። ደግሞ ታያለህ፣ አትመለስም። አትመለስም ትመለሳለህ የሚሉ አይሳካላቸው፣ አንደበታቸው አይሰራም። በቃ አትመለስም፣ መመለስም አትችልም። እግዚአብሔር አትሞታል፣ ታትምሃለህ። አንተ በቃ አለቀ። ፕሬ ይዝ ሎርድ የሱ ስሙ ይባረክ። ሰላማችሁ ብዝት ይበልልኝ። አሁንም ደግሜ ደግሜላለው በዚች ቀን ለአስራ ለአስራ አምስት አመት ሳሳድዳቸው የነበራቸው ወንድም እናቶች ዲያብሎስ ሲገለገልብኝ የነበርኩ ሰው የነበርኩ ሰው እግዚአብሔር አምላክ እግዚአብሔር አምላክ ለዚህ ቀን ስለበቃኝ አምላኬን አመሰግናለሁ። ከኔበት የሆነ ነገር የለምና እግዚአብሔር አምላክ እግዚአብሔር አምላክ እኔ የሆነ ስለሌለ አመሰግነዋል አመሰግነዋል። እኔ ሳልሆን ሌሎቻችሁም ወንድምናቶቼ አጦቼ እረፍት የሚገኘው እንዳልኳችሁ በጌታ ሰጥቶ ነው። የሃይማኖት ጉዳይ አይደል። ሃይማኖት አልሰብካችሁ ምን ወይም ደግሞ ስለ ሃይማኖት እየተናገርኩ አይደለም። ስለ እምነት ነው። ህይወት ክርስቶስ ነው። ህይወትም፣ መንገድም እኔ ሆነኝ ነው። መንገድም፣ ህይወትም፣ መዳንም በሌላ በማንም እንደሌለ እግዚአብሔር አምላክ በአንድያ ልጁ ተናግሯል። መጽሐፍ ቅዱስ ላይ ቁልጭ አርጎ ያስቀመጠልን እሱ እያለ ብዙ ቦታ ዳክረናል። ሁላ የምወደው ማክብረው እማመልከው ይመስለኝ ነበር። አምልኮ የሚታወቀው በአንደበት፣ አንደበታችን የክርስቶስ መምሰል አለበት። የክርስቶስ መሆን አለበት። አምነዋለሁ ስል ብዙ ጊዜ ተናግሬ አውቃለሁ። ግን ንግግሮቼ በሙሉ የክርስቶስ መንገድ አልነበራቸው አልነበራቸው አምላክን ከፍጡር ጋር እያደረግኩኝ ምስጋና ሳቅርብ የነበርኩ ሰው ነኝ። ለብቻው የሚመለክ አምላኬን ብዙ ነገር በሱ ስም ሳደርግ የነበርኩ ሰው ነኝ። ግን በሱ በሱ እርዳታ እንዲሁም አባታችንን መቼም በማድረስ አቡነ ገብርኤል ለእኔ ለእኔ ነው የተናገሩት። ይህን መልዕክት ለማንም አይደለም፣ እኔ እንደገባኝ ሌላው ገብቶታል ብዬ አላስብም። ሌሎቹ ሲያሳዷቸው አይቻለሁ። አባታችንን መቆሚያ መቀመጫ ሲያሳጧቸው አይቻለሁ። አባታችንን ለእኔ ለእኔ ለእኔ እንደ ሳኦልስ አሳድ የነበርኩኝ ድፍን ኢትዮጵያዊ እና ኤርትራዊ የሚያቀኝ አሳዳጅ የነበርኩ ሰውን ለእኔ ለእኔ የተናገርኩት ንግግር እና በዚህ አጋጣሚ በተለይ አንቺን እህቴን ነብይት ብርቱካን ባህሩ የምለው ወንድሜን ሌሎችም ፍራውሌትቻ ዮኒ ቬጋስ፣ በነገራችን ላይ በጌታ ሆኗል። ዮኒ ቬጋስ የኔ ወንድም፣ እሱን በጌታ ሆኗል። የኔን ነገር ሳይ ይሄማ ታምር ነዋል። አንተ የአሁኑ መንገድ ትክክለኛ መንገድ ካሁን ካሁን እንደሌላው ጊዜ በእኔ ነው። አንተ መቼ የማትደራደረው ከዚህ በኋላ በክርስቶስ እንደዚህ ስትሆንሳ እኔ ልቤን ነካኝ። እሱ ደግሞ ለነ ፓስተር ቸርነት በጣም ወዳጅና ወንድም ና በእነሱ እንኳን ሰብኮት ያን ያህል በዚህ ደረጃ አልተገረምም፣ እና የእኔ ነገር ደንቆት እኔም ጌታን እመሰክራለሁ ጌታን እቀበላለሁ ብሎ ስናወራ ነበር። እኔ ከመሆኔ በፊት ስትገባ አደራ አደራ እንድትነግረኝ ብሎ ነበር እና ገብቶም እያየ ነው። ሌሎችን ፕሮግራሞች አሉ። ሌሎቻችሁ የምነው ሃይማኖት ቀይሩ እያልኳቸው አለ። ልባችሁ ጌታ ላይ አድርጉት፣ ያሳርፋል። ለሚሰድቧችሁ ማዘን ትጀምራላችሁ፣ መጸለይ ትጀምራላችሁ። አታሳል ጅጅ እህቴ ናት፣ ቤታዩ እህቴ ናት፣ እዮዳ ወንድሜ ነው፣ ዳልቻ ወንድሜ ነው። ጆከሮ ሳሳዳቸው የነበርኩ እንዳለ ከኔ ጋር ልዕልት እህቴ እያንዳንዱን እያንዳንዱ ከኔ ጋር ጸብ የነበራቸው ሰዎች ሳሳዳቸው የነበረ ስደበርባቸው የነበረ ብዙ ነገር ሳደርግ የነበረ ስንዝናናበት የነበረ ዲያብሎስ ነበር የሚሰራው። አሁን ግን ለወንድምና ለእህቶቼ ባሉበት ሰላማቸውን እግዚአብሔር እንዲሰጥ በቤታቸው የገባ ሰላም እነሱ ጋር እንዲገባ ሳይሆን ክርስቶስ እንዲመለከቱ እግዚአብሔር ይርዳቸው ሰውን ሳይሆን ቀራንዮ ላይ የተሰቀለው ስለ እኛ ኃጢአት ስቃዩን የተቀበለው ጌታ ኢየሱስ ክርስቶስ እንዲቀበሉና እንዲያዩት ይደረግ። የኔን አንደበት የመለሰ እኔን ከዛ ጨለማ ህይወት ያወጣኝ ማንንም ያወጣል ብዬ ይችላል፣ እመሰክራለሁ። እኔን ያወጣኝ አስራ አምስት ዓመት የምታቆጥ እኔን ያወጣኝ የተሰሩ ቪዲዮዎች ቢቀጣጠሉና ቢመጡ ሲኦል አይደለም ሌላ ቦታ ሊያስገባኝ የሚችለው የሻረልኝ ክርስቶስ ብቻ ነው። እንደ ሰው ቢሆን ማ ጠፍቻለሁ እሱን ሁላ ያለፈ ህይወት ነው ብሎ